ያሳልን ቤተሰብ ይህ አዲስ ዩቲዩብ ቻናል ከመሆኑ አኳያ እናንተን ስለማይጎዳ ስለሚጠቅም ነው ሰብስክራይብና ላይክ እንድታደርጉ በቅድሚያ እየጋበሰኝ ዛሬ መውሰዳቸው ዕለታዊ ጉዳይ ወደ ደቡብ አፍሪካ ይሆናል። የደቡብ አፍሪካው ፕሬዚዳንት በቡድን 20 ስብሰባ ባለመሳተፋቸው የሚጎዱት ራሳቸው ትራምፕ ናቸው ሲሉ ተችተዋል። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ራስን የማገልገል ፖለቲካ አይሰራም ሲሉ በሚቀጥለው ሳምንት በጆሃንስበርግ ከተማ በሚካሄደው የቡድን ሀያ ሀገራት ስብሰባ ላይ እንደማይሳተፉ የገለጹ የአሜሪካን ፕሬዝዳንት ዶናልድ ትራምፕን መተቸታቸው ተሰምቷል። ትራምፕ በሰፊው ውድቅ የተደረገውን ነጭ ውስጥ በደቡብ አፍሪካ እየተሳድ ነው የሚል ክስ ምክንያት በመጥቀስ አንድም የአሜሪካ ባለስልጣን ስብሰባውን እንደማይሳተፍ መግለጻቸው ይታወሳል። የደቡብ አፍሪካው ፕሬዝዳንት ራማፎሳ ግን አሜሪካ ከስብሰባ መቅረቷ የሚጎዳው ራሷን ብቻ ነው ማለታቸውን የፈረንሳዊ የዜና ወኪል ኤኤፍፒ ዘግቧል። የአሜሪካ ባለስልጣናት መቅረት ስብሰባውን ከመከድ እንደማያግዳቸውም ጨምረው አብራርተዋል። አሜሪካ የዓለም የትልቁ ኢኮኖሚ ባለቤት እንደመሆኗ መጫወት የነበረባቸውን እጅግ ወሳኝ ሚና መጫወታቸውን በማንሳት ወቅሰዋል። ትራምፕ በሚቀጥለው ሳምንት በመጨረሻ ህዳር 13 ከ14 2018 የሚካሄደው የቡድን ሃያ ሀገራት ስብሰባ በደቡብ አፍሪካ መዘጋጀት ፍጹም አሳፋሪ ነው ሲሉ ማህበራዊ ሚዲያ ላይ ባሰፈሩት መግለጫ ማስቀመጣቸው ይታወቃል። ከዚህ ቀደም በደቡብ አፍሪካ የቡድን ሀያ ሀገራት አባል በመሆን እንደሌለባት የተናገሩት ትራምፕ በስብሰባው ራሳቸው ከሚሳተፉ ይልቅ ምክትል ፕሬዚዳንታቸውን መላክ እንደሚመርጡ ገልጸው ነበር። ባለፈው ሳምንት መጨረሻ ላይ ግን የደች ሰፋሪዎች እንዲሁም የፈረንሳይና ጀርመን ስደተኞች ዝርያ ያላቸው ነጭ አፍሪካውያኖችን በተመለከተ የሚያነሱት ውንጀል አጠናክር ቀጥለዋል። አፍሪካውያኖች እየተገደሉና እየተሰደዱ እንዲሁም መሬትና እርሻቸው በህገወጥ መንገድ እየተወሰደባቸው ነው ብለዋል። ይህ የሰብአዊ መብት እሰት እስከ ቀጠለ ድረስ አንድም የአሜሪካ መንግስት ባለስልጣን እንደማይሳተፍ አክለው ገልጸዋል። ወደ አሜሪካ መንግስት የሚፈቅድላቸው ስደተኞች ቁጥር ለመገደብ እየሞከሩ ያሉት ትራምፕ አፍሪካውያኖች ግን ወደ አገሪቱ መምጣት እንደሚፈቅድላቸው እስቀደም ተናግረዋል። የደቡብ አፍሪካ ፕሬዚዳንት ራማፎሳ ከስብሰባ ከመሳተፍ መታቀብ የትኛውንም ትልቅ ተጽዕኖ ያለውን ነገር አያሳካም፣ ምክንያቱም የተለያዩ ጉዳዮች መሬት የሚያስቀጥሉ ውሳኔዎች ይሳተፋሉ ማለታቸውን ኤፍ ይዘግባል ያለም አቀፍ ኢኮኖሚ ባለቤት የሆኑ አገራት የተሰባሰቡበት የቡድን ሀያ ወቅቱ ሊቀመንበር ደቡብ አፍሪካ ነች። ስብሰባው በአፍሪካ ሲካሄድ የመጀመሪያው ጊዜ ነው። አድማጮቻችን ለጊዜው የመረጥ ነው፣ ዘና የቀረ ነው። የዕለቱ ርዕሰ ጉዳይ ይሄ ነበር። ቅድም እንደነገርኋችሁ ለዩቲዩብ ቻናል እኔም አዲስ በመሆኔ እናንተም ሰብስክራይብ እና ላይክ እያደረጋችሁ እንድታበረታት ይጠይቃለሁ። ለጊዜው የነበር ጌታዬ ነው። አመሰግናለሁ።